ወይዘሮ ትዝታ ታንቱ የወላይታ ሶዶ ከተማ ነዋሪ ስትሆን በከተማዋ እየተስፋፋ የመጣውን የኮሪደር ልማት ስራ ተከትሎ በተገነባው የሻይ ቡና ቦታ ሰርታ ቤተሰብ ለማስተደር የሚሆናትን ገቢ ታገኛለች። ከዚህ በፊት ምንም አይነት አገልግሎት ሳይሰጥ ጦሙን ያድር በነበረ ቦታ የተሰራው የኮሪደር ልማት ብዙ እንደ ጠቀማትም ትናገራለች። እኔን ጨምሮ ብዙዎች የስራ ዕድል ተፈጥሮላቸዋል የምትለው ትዝታ መደበኛ ሥርዓታ የተቸገረችበት ጊዜ ታሪክ ሆኖ ደስተኛ ህይወት እየመራች ስለመሆኗም አውግታናለች። እኔ በፊት እየሰራ ያለው ሥራ የለኝም፣ የቤት የመቤት ሆኜ ቁጭ ብዬ ነበር እና አሁን በእንደዚህ አይነት ነገር አግኝቼ በማስራት በጣም ደስኛለ። እንግዲህ በወላይታ ሶዶ ከተማ እየተከናወነ ያለው የኮሪደር ልማት ስራ ለበርካቶች የስራ እድል እየፈጠረ ነው ለነዋሪዎች ደግሞ ለመዝናናት የሚሆኑ ምቹ ቦታዎችን ፈጥሯል ከጀርባችን ወደምትመለከቱት ወደ አንድ የኮሪደር ልማት ስፍራ ጎራንል እና እኔም ሻይ ቡና ላለው ተጠቃሚዎችስ ደግሞ ምን ይላሉ የሚለውን እንሰማቸዋለን አብራችሁን ቆዩ በፊት ከምናየው አንጻር አሁን ያለው ነገር በጣም ለውጥ አለ። ምክንያቱም በፊት ስናውቀው በቃ አፍንጫችንን ይዘን ነበር የምናልፈው። ምክንያቱም በጣም ቆሻሻ እና ሽንት የሚሸናበት ቦታ ስለነበር ከምንሰማው በላይ ወደ አካባቢያችን መጥቶ እያየንና ተጠቃሚዎች ሆነናል ማለት ነው። ከመቀመጫው ከአካባቢው ከአየሩ ጀምሮ ያለው ነገር ሁሉ ደስተኛ የሚያደርግ ነው። የኮሪደር ልማቱ በከተማዋ የውስጥ ገቢ መሰራቱ የሚበረታታ ነው የሚሉት ነዋሪዎች ባልተዳረሰበት አካባቢ የማስፋፋቱ ስራ ሊከወን እንደሚገባ ጠቁመዋል። እንደዚህ ውብ የሆነ ነገር በየቦታው ቢኖር የምናርፍበት፣ የምንቀመጥበት፣ ምንዝናናበት፣ የምንጠቀምበት ነገር ቢኖር አሪፍ ነው። አንዳንድ አካባቢዎች የቀሩ አካባቢዎች አሉ። እነዛ አካባቢዎች እንደዚሁ ቢለሙ ከተማው የበለጠ ውብ ከተማ፣ አረንጓዴ እና ነፋሻማ፣ ለመዝናናት ምቹ ከተማ እየሆነ ነው ያለው። ወላይታ ሶዶ ከተማ የሚሰራው የኮሪደር ልማት ስራ ከመጠናቀቁ በፊት በግንባታ ሂደትም እያለ ለበርካቶች የስራ እድል እንደሚፈጥር የከተማዋ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ስራ አስኪያጅ ኢንጂነር ተሻለ ታደሰ ነግረውናል። ኮሪደር አንድም ስራ እድል ፈጠረን ከማስፋት አንጻር ሁለትም ደግሞ ገቢም ነው። አሁን ከነዚህ ልምድ ወስደናል። ሌሎቹን ስናይ አሁን ለባይስክል ለሌሎች አገልግሎት ምቹ አይደለም። ሌሎች ኮሪደሮች ልምድ ወስደን እነዚያውን እናነማ እየገባን ወደ ስራ እየገባን ያለ ናቸው። አራቱንም ሙሉ በሙሉ ኮምፖነንቱን የያዘ ነው። ወላይታ ሶዶ ከተማ በተለያዩ አካባቢዎች እየተሰራ ያለው የኮሪደር ልማት ስራ አዳዲስ የፈጠራ ውጤቶችን አካቶ እንደሚሰራም ተመላክቷል።